የጤና እርግላት የሚስቴ ለቅሶ ደመቀላት ይላል የሀገር ሰው። እኛ በጅሃዳዊ ሀረካት ብዙ ኤክስፕሪንስ ስላለን ለብርቱካናዊ ሀረካት እኛ አዲስ አይደለንም። ያው እንደሰማችሁት መፍረት ትችላላችሁ። ግን እኔ አንድ ዶክመንተሪ ሲጀምር ቡርቴ ድንግል ሁና ነው ያገባችው፣ ከዛ ብርቱካን በልቼ ሎሚ ሎሚ ያገሳኝ። ቡርቴ ደግሞ መታ አርግዤን ያገባት ይመች። ኤኒዌይዝ ግን ምን አለ ጋዜጠኛው ስሟ ከ17 ተማሪዎች ከታገቱት ከ17 ተማሪዎች ውስጥ የለም። ስሟ እሷ ስሟ ስለሌለ 17ቱ የት እንደገቡ መጠየቅም ማወቅም አንፈልግም ጉዳዩ አይነት ነገር ነው። ኤኒዌይስ አብላሏት ይችን ጉዳይ ያው ጃሃዳዊ ሀረካት ወደ ብርቱካናዊ ሀረካት ሂዱበት። ያው ነገ እኔም ከተያዝኩኝ እመጣና ድራማ አሰሪ ተብዬ ነውላችኋለሁ ማለት ነው እንደገና ብቻ ለማንኛውም ያንን ኢቢኤስ ላይ ገብታ ያቀረበችውን ላይ የውሸት ከሆነ እሷ አመት ያወራችው ነገር እውነት መሆኑን በምን እናውቃለን? ትግራይ ገባ ነገር ስታፈረ